ሰላም ጤና ያስጥልን ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። ይህ የምትመለከቱ ልጅ በጣም ታታሪና ጎበዝ ልጅ ነው። አሁን የምንሰጠው የመክሰስ ሰዓት ነው። ልክ እንደ ሰውም እንስሳቶቹም በሬዎቹም የመክሰስ ጊዜ ያላቸው የመክሰስ ጊዜም ደግሞ ዘጠኝ ሰዓት ነው የሚሆነው። ይህ እንዴት መሰላችሁ ሁሌ የሚሰራው ለምሳሌ ጧት አራት ሰዓት አካባቢ መኗቸው ይሰራና ይሰጣቸዋል። እሱን ይበሉትና የጠገቡት ተኝቶ ያመነጅጋሉ። የሚያስቀሩት መጠን አላቸው። ይሄ የሚያስቀሩት መጠን ላይ ምን እናደርጋለን? ማታ ዘጠኝ ሰዓት አካባቢ እንዳይደብራቸው ደግሞ ለመብላት ደግሞ ሴንሳቸው ስሜታቸው እንዲቀሰቀስ ትንሽ ዱቄት እንጨምርበታለን። ምንድን ነው የምንጨምረው? ፍሩሽ ኬሎ እንጨምራለን። ይሄ የሚጨምረው ፍሩሽ ኬሎ ቢያንስ ሁለት ኪሎ ይሆናል። ይሄኛው እንጨምረን የቀረውን እነሱ ያስቀሩትን ይሄ የፍርፍሩ ማለት ነው። ምን ምን አለው? የስንዴ ገለባ አለው፣ ፍሩሽ ኬሎ አለው፣ ፍሩሽ ካለው ኖርማል ማድለቢያ መኖዎች አለው። እነዚህ ሁሉ ጠዋት ነው የሚሰራው። ማታ ግን ዘጠኝ ሰዓት አካባቢ ሮሽ ኪሎ ብቻ እንጨምራለን። ፕላስ ደግሞ ካርቦድሬት አለው ሙቀትም ሰጪ ስለሆነ እሱን ጨምረን መክሰስ ሰዓት ላይ እንሰጣለን። ቢያንስ ሁለት ኪሎ የሚሆንን በቀረ መኖ ላይ ሌላ የስንዴ ገለባ የምንጨምረው የስንዴ ገለባ የለም። ጠዋት በቀረው ላይ እነሱ በልቶ በቀረው ላይ እጨምረን እናዳርስና ሴንሳቸው ይነሳል ማለት ነው። ስለዚህ በቂ ውሃ እንደምታወት ይውላችሁ በቂ ውሃ እዚው አጠገብ አለ። ይህን ውሃ ይጠጡታል። ለምንድነው መሰላችሁ ውሃ የሚጠጡት? ጥዋት በደረቁ ይሄ በፍርፍሩ የበሉትን ያመነዥጋሉ ብያቸዋለሁ እስከ ሰባት ሰዓት እዛው ይተኛሉ። ስን ይሄኛውን ስንሰራላቸው ምግቡ ለመፈለግ ስነሱ ጥዋት የበሉት በደረቁ ስለሆነ የውሃ መጠን እንዲጠጡ ያደርጋቸዋል። ከዛ የተነሳ ልክ ስነሱ ውሃውን ስለሚያዩት በከፍተኛ ሁኔታ ውሃውን ይጠጡታል። ልክ አሁን እያያችሁ ያላችሁት አሁን ይሄኛው አዲስ ፍሬሽ ነው። በቃ ጧት በበሉት ላይ ዱቄቱን ጨምረን እየሰራንላችሁ ናቸው። አንዳንዱ ደግሞ ቆሞ እጠብቃለን። ለምን ቀን የበሉትን ከውስጡ ምናልባት ፍሩሽካውን እየላሱ ጨርሶት ገለባውን ብቻ ያስቀሩታል። ገለባውን ብቻ ካስቀሩት እዛ ላይ ዱቄቱን ካልጨመርን አይበሉትም። ስለዚህ ምንድነው የምናደርገው ዱቄቱን እንጨምራለን። ይሄኛውን እየወደሙ? እንዳትነኩኝ እንዳትቀርቡኝ ነው፣ አመለኛም ነገር ነው። ስለዚህ ፋርሙስ ደግሞ እንዲጸባ ያለው አይፈልግም። በተንቀሳቀሰ ቁጥር ኢነርጂ ያባክናል። ኢነርጂ ያባክናል ማለት ደግሞ በየቀኑ 700 ግራም መጨመር አለበት በትንሹ። በጣም ከጨመረ ደግሞ ከአንድ ኪሎ በላይ በየቀኑ መጨመር አለበት ብለናል። ስለሆነ ስለዚህ ማጨናነቅ አስፈልግም ይውላችሁ። አሁን እሱ የጨመረው በዚህኛው ላይ አስቱ ሁለት ይጨምሩ። ቢያንስ ቢያንስ ከሁለትና ሦስት ኪሎ በላይ ይሆናል። ይሄኛው ነው ይውልሽ፣ ያዳርስለታል። ይሄኛው ካደረ ካዳርስለት፣ በሬው ቀጥታ ምን ያርጋል? እዚህ ጋር ይውላችሁ፣ ተኝቶ ነው ያለው። ቢኮዝ ይውላችሁ፣ አሁን መኖ ከፊት ስነካካ ቀጥታ ይነሳል። ለምን የሆነ ነገር እንደተጨመረበት ያውቃል። መጀመሪያ በልቶ ጠግቦ ወይ ደግሞ ከውስጥ ፍርሽ ካውን ጨርሶ ደብሮት ይተኛል፣ ረፍት ለማድረግም አሁን ግን እቺ ዱቄት ስትጨመር ምን ያደርጋል እሷን ፍለጋ ይነሳል። ፍለጋው ስነሳ ውሃንም በደንብ ይጠጣል ማለት ነው። ሶ እናንተ የቀረውን መኖ ጠዋት የሰራችሁትን መኖ ዘጠኝ ሰዓት አካባቢ የቀረውን በብዛት ሰዎች ምን ያደርጋሉ እዛ ላይ አዲስ ጨምሮ ይተራሉ አዲስ መጨመር አይቻልም። በቆየ ቁጥር እየተበላሸ ስለሚሄድ ምን ማድረግ አለባችሁ? እዛው ላይ ዱቄት ምን ትጨምራላችሁ ገለባ ምናምን አጨምሩ። ደህና ዋሉልኝ ከተመቻችሁ ሰብስክራይብ አድርጉልኝ።